የኦዲት ክፍተት በታየባቸው የፌዴራልና የክልል ተቋማት ላይ የሕግ ተጠያቂነት ሊረጋገጥ እንደሚገባ የ2016 በጀት ዓመት የፋይናንስና ክዋኔ ኦዲት ግኝት ሪፖርት ያቀረበው የፌዴራል ዋና ኦዲተር መስሪያ ቤት ጠይቋል። መስሪያ ቤቱ በርካታ ተቋማት ከሜጋ ፕሮጀክቶች አፈጻጸም፣ ከቀረጥና ታክስ አሰባሰብ፣ ከበጀት አጠቃቀም፣ ከገቢ ወጪና ተያዥ አሰራሮች ጋር በተያያዘ ሰፊ የኦዲት ክፍተት አግኝቶባቸዋል። በ2016 በጀት ዓመት በአስራ አንድ የጉምሩክ ቅርንጫፍ ጽሕፈት ቤቶች የጉምሩክና ታክስ እዳ በጠቅላለው ሁለት ነጥብ ሶስት ቢሊየን በተለያየ ሂደት ላይ የሚገኝ የግብር እዳ በአስር የግቢዎች ቅርንጫፍ ጽሕፈት ቤቶች ብር አንድ ነጥብ ሁለት ቢሊየን በድምሩ ሶስት ነጥብ ስድስት ቢሊዮን ያልተሰበሰበ ቀረጥና ታክስ መኖሩ ታውቋል። በወቅቱ ያልተከፈለ ውዝ ተከፋይ ሰ በተከፋይ ሰ መግለጫዎች ላይ የተመለከቱት ሂሳቦች በተገቢው ማስረጃ የተደገፉ መሆኑን እና ለሚመለከተው አካል በተገባው ውልና በሕግ በተቀመጠው ጊዜ ውስጥ የሚከፈሉ መሆኑን ለማረጋገጥ ኦዲት ሲደረግ በዘጠና መስሪያ ቤቶችና በስምንት የገቢዎችና ጉምሩክ ቅርንጫፍ ጽሕፈት ቤቶች አስራ አንድ ነጥብ ሶስት ቢሊየን በወቅቱ ያልተከፈለ ተከፋይ ሂሳብ ተገኝቷል። ተቋማት የበጀት አጠቃቀማቸውን በመመሪያው መሰረት እያከናወኑ መሆኑን ለማረጋገጥ እንዲቻል በሁለት ሺህ አስራ ስድስት በጀት ዓመት በየ ፕሮግራሞቹ ለሂሳብ ኮዶቹ ከተደለደለው በጀት ስራ ላይ ካልዋለው ከዋለው ጋር በማነጻጠር ኦዲት ሲደረግ ከመደበኛ በጀት በአስራ ዘጠኝ መስሪያ ቤቶች ከአንድ ነጥብ አንድ ቢሊየን ብር 11 ሚሊዮን በአራት መስሪያ ቤቶች ከውስጥ ገቢ 189 ሚሊዮን እና በ9 መስሪያ ቤቶች ከካፒታል በጀት 411 ሚሊዮን በጠቅላለው 16 ቢሊዮን ለሂሳብ ኮዶቹ ከተደለደለው በጀት በላይ ተጠቅመው ተገኝተዋል። በ115 መስሪያ ቤቶች ከመደበኛ በጀት ብር 3 ቢሊዮን በ20 መስሪያ ቤቶች ከውስጥ ገቢ ብር 284.4 ሚሊዮን እና በ55 መስሪያ ቤቶች ከካፒታል በጀት 11.1 ቢሊዮን በጠቅላላው 14.4 ቢሊዮን ስራ ላይ ያልዋለ በጀት ተገኝቷል። ተቋማቱ ራሳቸውን መፈተሽና አሰራራቸው ላይ ለውጥ ማምጣት እንዳለባቸው ማሳሰቢያ ተሰጥቷቸዋል። ለችግሩ መፈጠር ምክንያት በሆኑት ላይ ተጠያቂነት እንዴት ሊረጋገጥ ይችላል? የሚል ጥያቄም ቀርበዋል። ካፒታል በጀት አፈጻጸም ላይ በርካታ ፕሮጀክቶች ተጀምሮ የቆሙና ተጨማሪ ወጪ እየጠየቁ መሆኑ በመሆኑ ይህ እንዳይሆን በእናንተ በኩል በሜጋ ፕሮጀክቶች አፈጻጸምና ትግበራ ላይ ያለውን የክንውን ጉድለት በክዋኔ ኦዲት አረጋግጦ ከማቅረብ የዘለለ ችግሩን እንዳይደጋገም ምን አቅጣጫ ሊቀመጥ የተሻለ ነው? ቢያንስ ተቋማት ሀብት ሲያባክኑ የሚከታተላቸው የሚቆጣጠራቸው አካል መኖሩን ከሪፖርቱ መገንዘብ ይቻላል። ነገር ግን በሪፖርቱ እርምጃዎችና ተጠያቂዎች አይታዩም የሚል ምልከታ አለን። አሳስበናል፣ ሪፖርት ልከናል የድርጊት መርሃግብር እንዲያዘጋጁ አዘናል የሚል ካልሆነ በስተቀር መቼ ነው ይህ ሁሉ ሀብት እየባከነ ተጠያቂነት ሊሰፍን የሚችለው? በተለይ መመሪያና ደንብን ያልተከተሉ ወጪ ወጪ ይሄ ነው የፋይናንስ ስርዓትን የማይከተል መመሪያን የማይከተል መስሪያ ቤት ህጋዊ ለማድረግ ደግሞ ኦዲት መስሪያ ቤቱ ተገቢ የሆነ እርምጃ እንዲወሰድ ማስተካከል እንዳለባቸው ጥብቅ የሆነ መመሪያ ማስተላለፍ ነው ያለበት፣ እንጂ ማሳሰባ መስጠቱ እኔ ተገቢ ነው ብዬ አላምንም። የገቢዎችና ጉምሩክ ያልተሰበሰበ ግብር ላይ ተቀመጣለ። የተያዘ ዋስትናን አለማደስ ወይም ደግሞ ወደ ገንዘብ ቀይሮ ያለማስገባት ሌላኛው ችግር ነው። ስለዚህ ይሄ ተደምሮ ከ36 ቢሊዮን ብር በላይ ችግር አለ ብሎ ዋና ኦዲት አውጥቶታል። ጥሩ የዚህ ችግር መነሻ ብሎ ግን ያስቀመጠው ምንድን ነው? ክትትል አለመኖር ነው የሚለው። እኔ ክትትል አለመኖር ውስጡ ሌላ ነገር የታየ ነገር አለው። ኤግዚት ሪፖርት ሲያደርግ፣ ኤግዚት ሲደረግ ለዚህ ምክንያት የሰጡት ምንድን ነው? እንደ የፌዴራል ዋና ኦዲተር መስሪያ ቤት ከሆነ ደግሞ የተቋማት የኦዲት ግኝትን ተከትሎ የሚወሰደው የህግ እርምጃ የላላ መሆኑ ችግሩ እንዲፈጠር ምክንያት ሆነዋል። ችግሩ የፈጻሚው ነው ነው የማንም አይደለም። ውስጥ ምን ሊኖር ይችላል? እሱን እንግዲህ ሌላ አካል ነው ሊመረምረው የሚችለው እኛ ግን በተጨባጭ በዛ መሰብሰብ ነበረባቸው፣ አልሰበሰቡም። ይህንን ሚኒስቴር መስሪያ ቤቱም በቀጣይ አቅጣጫ ይወስዳል ብለን እናስባለን። የዋና ኦዲተር ስልጣንና ተግባር በግልጽ የተቀመጠ ነው። የተከበረው ምክር ቤት የሚያጸድቀውን በጀት በተቀመጡ አዋጆች፣ ደንቦች መሰረት ሪፖርቱን ሰርቶ ለተከበረው ምክር ቤት ማቅረብ ነው። በዚያ መሰረት እያቀረብን ነው። ከማሳሰቢያ ውጭ ሌላ ስልጣን ስለሌለን ነው። ግን ይህን ብለንም እኛ ለእናንተ ሲቀር ማሳሰቢያ እንላለን እንጂ ገንዘብ ሚኒስቴርም የሚመለከተውን አክሽን እንዲወስድ ቋሚ ኮሚቴውም በሚያደርገው ግልጽ የሆነ ህዝባዊ ስብሰባ አቅጣጫ እየሰጠ እርምጃ እንዲወስድ ቋሚ ኮሚቴ በሚያደርገው ስብሰባ ባለድርሻ አካላት አሉ። ፍትህ ሚኒስቴር አለ፣ ፕላን አለ፣ ገንዘብ ሚኒስቴር አለ፣ ግዥ ኤጀንሲ አለ እነዚህ ባሉበት ነው አቅጣጫ የሚሰጠው ማለት ነው። ስለዚህ አሁን በገንዘብ ሚኒስቴር የተወሰዱ እርምጃዎች አሉ። በፊት እኩ ያህል ነበረ። ይሄ ቅርብ ሁለት ሶስት ዓመት የመጣ ነው። የበለጠ ይሄ ተጠናክሮ እንዲቀጥል መሰራት አለበት። በዋና መስሪያ ቤቱ የሚከናወን የኦዲት ስራ ተደራሽነት እያደገ መጥቷል። በ2016 በጀት ዓመት 96 በመቶ ተቋማት ተዳስሰዋል።